በቃ ሌላ ሰው ያለ ለመስሉ ሳይመስለኝ እንዱ ገብቼበት ይኸው ያው ምንም ኤክስፒሪየንስ የሌለኝ ሆኜ ምናም ብለው ደግሞ የሚቆጩ ሰዎች አሉ። ከዚህ የተነሳ ሌላ ዓለም የሚናፍቃቸውና ከዛ ወጥመድ ውስጥ እንዴት ልውጣ ብለው የሚያስቡ ሰዎች አሉ። እንደዚህ አይነት ሰዎች ትንሽ አይደሉም። የወደድናቸው ሰዎች መላእክት ይመስሉናል። የነበርንባቸው ቦታዎች መንግስተ ሰማያት ይመስሉናል። ግን አይደለም። በኋላ እኔ መጠየቅ የሚፈልገው አንድ ነገር መርሳት ወይም መተው ወይም የራስ እንዳልሆነ አምኖ መቀበል የሚቻለው እንዴት ነው ብለው ችግራቸውን ሳይሆን ጥያቄያቸውን ያስቀድሙና፣ ለምሳሌ እኔ አሁን አግብቼ የወለድኩ ሰው ነው፣ ግን እስካሁን የልጅነት የአይን ፍቅሬን መርሳት አልቻልኩም። እንደዚህ ስል ለራሴም ያስቀኛል፣ ግን እየኖርኩት ነው፣ እና የራሴ ያልሆነውን ነገር እያሰብኩ ሁሌ የጎደለብኝ እየመሰለ መኖሩ ማቆም የሚችለው እንዴት ነው? እንደዚህ አይነት ነገር እንግዲህ የጥቂት ሰው ችግር አይደለም፣ የብዙ ሰው እንኳን ሊባል ይችላል ብዬ አስባለሁ። አንድ አባባል አለ፣ በእንግሊዝኛ ነው፣ ግራሲ ግሪነር ኦን ዲ ኦዘር ሳይድ ይባላል። ምንድን ነው ሳር ላይ ቆመን አይታችሁ ከሆነ ለመተኛ ትንልና ስናማትር በራቅ ያለው ሞር አረንጓዴ ይመስለናል ስናየው እና እዛ ጋር ብተኛ ይሻለኛል እንልና እዛ ስንሄድ ደግሞ ቅድም የነበርንበት ቦታ የተሻለ ሆኖ እናያለን። እና ሰው ሁሌ ያለውን ሳይሆን የሌለው እንደተመኘ ያው እድሜውን ሊጨርስ ይችላል እና አንድ ጊዜ አንድ የመጽሐፍ ምረቃ ላይ በጣም አስደናቂ በጣም ቆንጆ መጽሐፍ ላይ ጸሐፊዋ የኮሌጅ እድቤዋ ላይ ያተኮረ መጽሐፍ ነበርና አንዳንድ ፒክቸሮቿ መጽሐፉ ላይ ነበሩና በጊዜው የኮሌጅ ተማሪ የነበሩት ልጆች የጸሐፊዋ ፎቶ አይተው ታሪኳን ሰምተው በጣም በቃ የሚገባ በቃ እንደ ኦልሞስት የአይን ፍቅር ነገር ይዟቸው የመጽሐፍ ምረቃ ላይ መጥተው እንግዲህ ኦፍ ኮርስ በዛን ጊዜ ብዙ ጊዜ ቆየ ታሪክም ስለነበረ የጸሐፊዋ እድሜ አይ ቲንክ ወደ 58 ስልሳ ደርሶ ነበረ ና መጽሐፉ ላይ ያለችውን ልጅ ሊያገኟት አልቻሉም። አሁን ያለችው እድሜዋ ከፍ ያለ ደርባባ ሴትዮ የእነሱን እድሜ ምናልባት ከሁለት እጥፍ በላይ የምትበልጥ ስለሆነች የተሰማቸውን ስሜት ሁሉ ይገልጹ ነበር፣ ያቺ ልጄታለች እያሉ። ና አንዳንድ ጊዜ ያው ውስጣችን የተሳለው ሰው ስለማያረጅ ውበቱም ስለማይደበዝዝ እኛም ምን ያህል ከዛ እድሜ እንደራቅ ስለማናቅ እንዲሁ በሆነ አይነት ምስል ውስጥ ጉም በሚመስል ህይወት ውስጥ ከመኖር ይሄን ነገር ፍርጥርጥ አድርጎ አውርቶ አየኔ ነገር እንዳሉ ቅድም መጀመሪያው ጠያቂ በራስ መሳቅን የሚመስል ጥሩ ነገር የለም። ይሄ ሰው ልጅ አንዱ ዝንባሌ ነው። ሰው የራሱን ሙያ ከማድነቅ ያሌላውን ሙያ፣ የራሱን ኑሮ ከማድነቅ የጎረቤቱን፣ ያው ቅናት፣ ምቀኝነት የሚባለው ይሄ ነገር ሲንሻፈፍ የሚፈጠሩ ነገሮች ናቸው። በአጠቃላይ ይሄ ስሜት መኖሩ በራሱ ችግር ነው ብዬ አላስብም። የሰው ልጅ ጠባይ እና ውስጣዊ ማንነታችን እንደሆነ ሁሉንም ነገር መሆን ስለማንችል የሌለን ነገር ሁሌ የሚያንገበግበን እንሆናለን። እንግዲህ ከፍቅር ከግንኙነት አንጻር ሁላችንም የልጅነት የወጣትነት ቀደምት ህይወታችን የመጀመሪያ አካባቢ ያሉ ነገሮች አይዲያል አድርገን እናስባለን። አንዳንድ ጊዜ ያደግንበት ሰፈር፣ ቤት፣ ልጅነት ልጅነቴ ወተቴ ማሬ ተመልሶ አይመጣም ምናምን ብሎ ምንዘፍ ነው ምናምን ነገር ያን ያህል ልጅነታችን እንደ አይዲያል ስለሆነ አይደለም። ግን በዛን ጊዜ በጣም ሲምፕል የሆነ ማይንድ ነገሮችን ከነ ችግራቸው ከነ ኃላፊነታቸው ተሸክመን ስላላየናቸው፣ የወደድናቸው ሰዎች መላእክት ይመስሉናል፣ የነበርንባቸው ቦታዎች መንግስተ ሰማያት ይመስሉናል። ግን አይደለም። እኔ አንዳንድ ጊዜ አሁን ያደግኩበት ቦታ ቤት ሄጄ ሳየው በተለይ ራቅ ብዬ በምኖርበት ጊዜ በጣም ይናፍቁኝ፣ በቃ የሆነ አይዲያል ነገር ይመስሉ ነበር። አሁን ስመጣና እዚሁ በል ኑር፣ አሁን እዚሁ በል የልጅነት ነገር ተሰጥቶሃል፣ የድሮውን ነገር በቃ እንደውም በነጻ የሚባል እንኳን እሽላለሁ ወይ ሳስብ፣ አሁን ሌላ ነገር ለምጃለው፣ ሌላ አይነት ደረጃ ላይ ነኝ። ግን ይሄ ኖስታልጂያ የሚባለው ወይ ደግሞ ይሄ ኮርኳሪ ናፍቆት ወይም ደግሞ አብሰልሳይ ናፍቆት የሚባለው ነገር የሰው ልጅ እንግዲህ አሁን ያለበትን ቦታ ለመርሳት የሚጠቀምበት አንዳንድ ጊዜ ማደዘዣ ነው ማለት ይቻላል እና እንዳንድ ጊዜ ያው አሁን ያለንበት ነገር ኢምፐርፌክት መሆኑ ወይም ፍጹም አለመሆኑን ትን ለማድረግ አንዳንድ እየሄደን የድሮ ሲምፕል በሆነ አስተሳሰብና ህይወታችን ውስጥ የወደድናቸውን ነገሮችና ሰዎች አእምሯችን ውስጥ እያጫወትን ከአንዳንድ ጊዜ ካሉብን ቻሌንጆችና ችግሮች ትንሽ ተንፈስ እንላለን ይመስለኛል። እንግዲህ እንደዚህ አይነት ነገሮች አሉ። በሰው ህይወት ውስጥ እንግዲህ የልጅነት የአይን ፍቅር መርሳት አልቻልኩም የሚለው ነገር የእርሶ የልጅነት የአይን ፍቅር ምናልባት ብዙም ፍጹም ሰው አይደሉም። ቢያንስ በጣም በልጅነት የአይን ፍቅር ብቻ ሳይሆን የልብ ፍቅራቸውንም አግብተው አብረው የኖሩ ሰዎች ከሌላው ያነሰ ቻሌንጅ ተግዳሮት አያጋጥማቸውም። አብሮ መኖር ሰው ሆኖ እየተነካኩና እየተጋጩ መኖር ያንን አይዲያል ነገር ውሎ አድሮ ያው ወደ መቹር ወደሆነ ወደ በሰለ እውነታውን ወደ ቀረበ ፍቅር ይቀይረዋል እንጂ በዛው ስሜት ውስጥ ሰዎች አይኖሩም። እንደውም አንዳንድ ሰዎች በጣም የልጅነት ጓደኛቸውን፣ ፍቅረኛቸውን አግብተው ወይም ደግሞ በትዳር ውስጥ ቆይተው ና የሚኖሩ ሰዎች ደግሞ አንዳንዶቹ ያው የዛ ነገር ላይ ቢልድ ካረጉ ኢንቨስት ካደረጉ ና ህይወታቸውን በትክክል ከኖሩት ጥሩ ደስተኛ ሆኖ ይኖራሉ። ግን ደግሞ በዛ ሁኔታ ውስጥ ያሉ ሰዎች ችግራቸውን ሲናገሩ ደግሞ እነሱ ምን ይላሉ? ወይኔ ኔ ብዙ ሳ ላይ በሞኝነት በልጅነት በቃ ሌላ ሰው ያለ ለመስሉ ሳይመስለኝ እንዲሁ ገብቼበት ይኸው ው ምንም ኤክስፒሪየንስ የሌለኝ ሆኜ ምናም ብለው ደግሞ የሚቆጩ ሰዎች አሉ። ከዚህ የተነሳ ሌላ አለም የሚናፍቃቸውና ከዛ ወጥመድ ውስጥ እንዴት ልውጣ ብለው የሚያስቡ ሰዎች አሉ። እንደዚህ አይነት ሰዎች ትንሽ አይደሉም። አክቹዋሊ ወደ ኤርሊ ሪሌሽንሽፕ ውስጥ ና ሜሬጅ ውስጥ ኃላፊነት ውስጥ ገብተው ግንኙነታቸውን በትክክል ያልገነቡ ያላሳደጉ፣ ችግሮችን በትክክል ያላለፉ ሰዎች ይሄንን ኤክስኪውዝ ተጠቅመው እኔ ለምን ነጻነት አድጌ ሀያ ቤት ውስጥ ጨፍሬ ሰላሳ ቤት እንዲያርጌ ህይወትን ሳላጣጥም ሳልቀም ስለሆነ አሁን አትሊስት እንደው ሳልሞት ትንሽ ገበያውን ሊየው ብለው ብዙ ሰዎች ደግሞ ይህን ጥሩ ነገር ጥለው ደግሞ ወደዛ ይሄዳሉ። ስለዚህ የሰው ልጅ ሁልጊዜ የሌለውን ፈላጊ ነው የሚለውን በመረዳት እንግዲህ እርስ ሰው አንድን ነገር መርሳት ወይንም መተው ወይም የራስ እንዳልሆነ አምኖ መቀበል የሚቻለው እንዴት ነው የሚባለው? አሁን ያልኩትን እውነታ ደጋግሞ ለራስ በመንገር፣ ሁለተኛ ደግሞ ያ ነገር ቢሆን ፍጹም እንደማይሆን በመረዳት እሱም የራሱን ችግርና ፓኬጅ ይዞ እንደሚመጣ ሌላው ነገር ደግሞ አሁን ዞሮ ዞሮ ወደዚያ ሄደን የማንቀይረው ሪያሊቲ ስለሆነ የፈለገ ብንመኘው ብናደርገው አሁን ያለብን ኃላፊነትና ሁኔታ መቀየር እንደማንችል በመረዳት ሌላ ግን አሁን ያለንን ነገር ከዛ ጋራ ማወዳደር ፌር ስላልሆነ ይሄኛው አሁን ያለንበት ህይወት ዳር ወር ቨር ከሪያሊቲ የተመሰረተ ከእውነተኛ የህይወት ተግዳሮቶች ቻለንጅስ ማለት ነው፣ እና ሁኔታዎች ጋር የተዛመደ ስለሆነ ለዚህ አሁን ላለንበት ህይወት የተሻለ እድል መስጠት፣ ሁል ጊዜ ያንን ያስጣለን እሱ እንደሆነ አለማሰብ። ሌላው ነገር ደግሞ ይሄ አሁን ያለንበት ሪሌሽንሽፕ ወይም ደግሞ ሁኔታ ባይኖር ያኛው ነገር ያልሆነው በራሱ ምክንያት ነው እንጂ በዚኛው ምክንያት ነው ብሎ አለማሰብ የተሻለ ነገር ይመስለኛል። ዞሮ ዞሮ ይሄ የሁሉም ሰው ጠባይ ነው። እንግዲህ ጠያቂያችን አግብተው ወልደዋል። ስለዚህ ከወለዷቸው ልጆች ልጆች ከሆኑ ወይም ልጅ ካገቡት ሰው ጋር አሁን በእውኑ ዓለም ህይወት ያጣመሩት ከዚህ ወይም ከዚህ ሰው ጋር ነው እና ከነሱ ጋር ላይፍን ማክሲማይዝ ማድረግ ህይወትን ትንንሽ ነገሮችን ኢንጆይ ማድረግ ይረዳል። ለራሴ ያልሆነውን ነገር እያሰብ ሁሌ የጎደለብኝ እየመሰለኝ መኖር እና ምንም አልጎደለቦት። ምናልባት አሁን ባለው ህይወት የጎደሉት ነገር ካለ እሱ በዛኛው ከሞላ እዚህ ደግሞ የሞላው ነገር እዛ ሊጎድል ይችላል። ዞሮ ዞሮ ሁሉም ጎደሎ ነው። ምኑ ጋ ነው ጎደሎ የሚሆነው ነው ልዩነቱ። እና የጎደሎ የጎደሎ የአሁኑ ጎደሎ ይሻላል ለማለት ነው እና እንግዲህ አይ ቲንክ ጠያቂያችን ብዙ እነዚህን ሀሳቦች ሊያዩበት የሚችሉትን አቅጣጫ ያሳየኖት ይመስለኛል። እና ምናልባት እርስም ያገቡት ባለቤቶትም እንደዚሁ የሚያስብ ወይም የምታስብ ሊሆኑ ይችላሉ። ሁሉም ሰው ጋር እንደዚህ አይነት የተወሰነ አንግል አለ ሰው የመሆን ምልክት ስለሆነ፣ እርስ እንዳሉት እየሳቁ አንዳንድም ያው ትንሽ መተከዝ ከተፈጠረ እየተከዙ የህይወት እውነት አድርጎ ህይወትን ባለው ሪያሊቲ መቀጠል የተሻለ ነው የሚል እምነት አለኝ። አንዳንድ ሰዎች ይህን ነገር ለማረጋገጥ አሁን ያላቸውን ኑሯቸውን አፈራርሰው ወደ ሌላ አይዲያል ወደሆነ ነገር ወደ ድሮ ለመሄድ ሲሞክሩ ያው አሁኑም የድሮውንም አጥተው ሌላ ሚዝሪ ውስጥ ይገባሉ። ይሄ ብዙ የሚያስኬድ መንገድ አለመሆኑን አይ ቲንክ እርስዎም ያውቁታል። ግን እውነቱ ይሄ እዚህ ነገር ውስጥ ተወስብሶና ተተብትቦ መኖር አንድ ነገር ብቻ ነው ፎርሹር የሚያደርገው፣ አሁን ያሉትን ህይወት እንዳይወዱና ኢንጆይ እንዳያረጉ ትልቅ እንቅፋት ይሆናል። ስለዚህ ይህን ነገር ከጓደኞቾት ጋር ማውራት ማውጣት፣ ይሄ ሁለተኛው ግን ማውራት በጣም ኢምፖርታንት ነው። እርስዎ እንዳሉት እንግዲህ የአከማቹት የሰሩት ስዕልና ና ምስል በጣም አይ ቲንክ አይዲያል የሚባለው ወይም ደግሞ ሀሳባዊ የሆነ ነገር ነው እርስዎ እንደሚሉት አይነት ሰው መሬት ላይ ይኖራል ብዬ አላስብም። ያችም ልጅ ብትሆን ምናልባት ሕክምና ትምህርት ጨርሳ ገጠር ሄዳ ከአንዱ ሌላ ሐኪም ጋር ወይ ሌላ ባለሙያ ጋር ተጋብታ እርስዎ እንደሚታገሉት ኑሮ እየታገለች ህይወቷን እየመራች ያለች ምናልባት ሙያውንም ቀይራ ሌላ ሙያ ውስጥ ገብታ ዊዶን ኖ ይሄ ሁሉ ነገር ሊኖር ይችላል። ኦፍኮርስ እርስዎ በአምሳ ውስጥ ከገቡ እሷም እንግዲህ ወደዛው አካባቢ ስለምትሆን እርሶ የሳሏት ልጅ ላትኖር ትችላለች እ ጉዳይ ግን ከሙያም አንጻር አዲሱን ሙያ መውደድ ከፍቅርም አንጻር አሁን ያሉትን ባለቤቶትን መውደድ ለዛች ያለትን ፍቅር ፈጣሪ እች ትሻላለች ብሎ ይኸው እንግዲህ ልጆቹ መጥተዋል ወደዚህ ማዞር የተሻለ ነው ይሄ ሪያልስቲክ ነው ብዬ አስባለሁ እንጂ በዚሁ እየተብሰለሰሉ እንዳሉት እርሶ በሞት አልጋወት ላይ ጣረ ሞቴን እንጃ እንዳሉት አይ ቲንክ እርሶ አሁን ጥሩ እድሜ ላይ ነው ያሉት ወደ እውነታው ለመምጣት ያችንም ደግሞ ወጣት ሐኪም የለችም ና አሁን እሷም በሀምሳዎች ውስጥ ያለች ምናልባት የብዙ ልጆች እናት ሐኪምም ላትሆን ትችላለች፣ በአሁኑ ሰት ልትሆንም ትችላለች። ብዙም ከእርሶ ጋራ የሚያገናኛችሁ ነገር ስለሌለ ነገሩን ከመፈለግ መተው፣ እንደው እየገቡ ከመወስወስ ሰመመንና አይነት ስሜት ውስጥ ከመግባት በቃ ይሄንን በጽሁፍ እንደ ጥሩ የፈጠራ ጽሁፍ አድርጎ ለውጦ ከእርሶ ሰንኮፉን ማውጣት የተሻለ ነው ብዬ አስባለሁ።